ከመጥፎ አይኖች አላህ ይጠብቅ፣ ከመጥፎ አይኖች አላህ ይጠብቅህ፣ ከመጥፎ አይኖች አላህ ይጠብቅ። አላህ ነጃ ይበልህ። ትልቁ ነገር ከዚያ ነገር መጠበቅ ነው። ምክንያቱም መልካም ነገር የሚሰራና ፊት ለፊት የሚወጣ ሰው ብዙ ሰዎች በአይን እንትን ይላሉ። እና አላህ ስብሃነወተዓላ ከመጥፎ አይን ይጠብቅህ። የአላህ ቃል ያለው ሰው ደግሞ በመጥፎ አይንም የሚበገር አይደለምና አላህ ይጠብቅህ። ቢኢድኒላህ የዛሬ 10 አመት የዛሬ 10 አመት ትልቅ ቦታ ደርሰህ እንገናኛለን። ቢኢድኒላህ ኢንሻአላህ። ትንሹ ዩኑስ አለ አለ። ሌላ ደግሞ አንድ መልእክት ልስጥክ ምን ልፈልጌ ነው መሰለኝ፣ አሁን ላይ ሶሻል ሚዲያን አንዳንዴ ብትመጣም ችግር የለውም። አንዳንዴ መምጣቱ ችግር የለው። ወላኪን ብዙ ሰዓት ሶሻል ሚዲያ መጠቀም ማብዛት ሰው ይገላል። እኔ እንኳን አሁን እንዲህ ትልቅ ሰው ሆኜ የልጅ አባት ሆኜ አሁን 31 ጨርሼ 32 እየጀመርኩ ነው። 32 ዓመት ሆኜ ትልቅ ሰው ሆኜ የምትመለከተኝ ሰው ሶሻል ሚዲያን በተቻለኝ አቅም ለመተው እየሞከርኩ ነው ብዙ ወንድሞች ያውቃሉ ከዚህ በፊት በጣም አክቲቭ ነበርኩ ሚዲያ ላይ ማለት ነው ቲክቶክ ላይ በጣም አክቲቭ ነበርኩ ከዚያ በኋላ በቃ ዘግቼ ወጣሁ ሙሉ በሙሉ ለምን የራሴ ጊዜ ያስፈልገኛል የማነብበት ጊዜ እፈልጋለሁ ማስተር ሴንስ ሰራ ነበር ሪሰርች ሰዓት ይፈልጋል ሪሰርች ሲባል ደግሞ ኖርማል ሪሰርች ብቻ ሳይሆን አሳይመንቶች እራሱ በጣም ጊዜ ይፈጃሉ ስለዚህ አንተማ አሁን ጊዜህን ፕላን አድርግና በተቻለህ አቅም ጊዜህን በጣም ተጠቀም። ሶሻል ሚዲያን ደግሞ በተቻለህ መጠን መራቅ ለአንተ ይጠቅምሃል። በተለይ በተለይ የአንተን ፕራይቬሲ፣ የአንተን ማንነት የሚገልጹ ነገሮችን ሙሉ በሙሉ እያራክ መሄድ በጣም ጥሩ ነው። ፕራይቬሲ ሲባል ብዙ ሰዎች የማይሆን እንትን ሊወስዱ ይችላሉ እና እንጥባ ከኔ ሊወስዱ ይችላሉ እና ያንተን ማንነትና ምንነት ቦታ የምትኖርበት ምናምን ያንተን ምንነት የሚገልጽ ነገር ሙሉ በአጠቃላይ አያስፈልግም ሶሻል ሚዲያ ላይ እኔም አያስፈልግም ብዬ ነው የማምንበት። ኢቭን ሀገር ቤት ሲሄድኔ አሁን ኢትዮጵያ ላይ እያለው ብዙዬ ፖስት አላደርግም። ልክ ልወጣ ስል ነው ድሬዳዋን ፖስት ማደርጋው። አዲስ አበባ ሆኝ አዲስ አበባ እያለው ድሬዳዋን ፖስት አደርጋለሁ ወይ ደግሞ ድሬዳዋ እያለው አዲስ አበባ ፖስት አደርጋለሁ። ምክንያቱ ሲባል አያስፈልግም፣ በቃ የሆነ ታዋቂ ሰው ሆኝ ምናምን አይደለም፣ ትልቅ ቦታ ኖሮ አይደለም። ላ ያንተ ፕራይቬሲ አይጠቅምም ፖስት ማድረጉ፣ ያንተ ማንነት ሙሉ በሙሉ መልቀቁ አይጠቅምም። ሶሻል ሚዲያ ላይ ብዙ ሰዓት ማሳለፍም አይጠቅምም፣ ይጎዳል ስለዚህ ያንን ነገር በደንብ አድርገህ እየወለ ማለት ነው። ምክንያቱም አንተ ገና ልጅ ነህ። ስንት ዓመትህ ነው ዩኑስ? 12 ዩኑስ ስንት ዓመትህ? ማሻአላህ ተባረከ አልራህማን፣ ማሻአላህ ተባረከ አልራህማን። በ12 ዓመት ይሄን ያክል መስራት ከቻልክ፣ በ12 ዓመት ይሄን ሁሉ አስተንትነህ መናገርና ማስረዳት ከቻልክ፣ ትምህርት ላይ ፎከስ ካደረግክና ማንበቡን ማጥናቱን ምን ማለቱ ላይ ጊዜህን የምትፈጅ ከሆነ ደግሞ በአጭር ጊዜ ውስጥ ትልቅ ቦታ ትደርሳለህ ኢንሻአላሁ ተዓላ። ሀያ ዓመት ሲሞላህ በጣም ትልቅ አዋቂና አሳዋቂም ትሆናለህ ብኢድንላህ። ወላኪን ጊዜው እስኪደርስ ድረስ ትንሽ ታገስልኝ፣ ትምህርቱ ላይ በጣም ፎከስ አድርግልኝ ይላሃለው። እሺ ዩኑስ፣ ትልቅ ወንድም ነህ ታላቅ ወንድም ነህ። የመከርኩህም ደግሞ በታላቅ ወንድምነት እንትን ነው እይታ ነው የመከርኩ ያለሁት። በጣም እንወደሃለን፣ ታስፈልገናለህ እንደ ሙስሊሙ ማህበረሰብ